ሰላም ተወዳጆች እንደምን አረፈዳችሁ። በእያላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ ምኞቴል እየገለጽኩ ክቡራን አድማጮች በዚያ የመረጃ ሰዓት እጅግ አስደማሜ ሰበር የግንባር መረጃዎች ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን ተልከዋል። እጅግ ወሳኝ የድል ዜናዎች አሉ። እኚን መረጃዎች ወደ እናንተ በቀጥታ የማስተላለፍ እየሆናል እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮን ስትጀምሩ በቅንት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስር የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻነሉ እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቅዳሜ ወደ አደረግኩላቸው የመረጃ ክፍሌን በቀጥታ ስሻገር ከጥቂት ደቂቃዎች በፊት ለሚዲያችን የተላከን እጅግ ወሳኝ ሰበር የደል ዜና በማስቀደም የምጀምር ይሆናል። የአገዛዙ ዙፋን አስጠባቂ አራዊት ሰራዊት በራስ አበበ አረጋይ የትውልድ ቀየ ጅሩ ድባቅ ተመታ። የአብይ አህመድ ኃይል በአፋባ ደቡብ አማራ ቀጥነው አሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር አናብስቶችናም በሸዋ ጠቅላይ ግዛቱ በትናንትናው ዕለት በፋኖ ኃይሎች ድባቅ መመታቱን መዘገባችን ይታወሳል። ይህ በእንዲህ እንዳለም የብልጽግና ወንበር አስጠባቂ ወራዳ ኃይልም በሶስት አቅጣጫ ፋኖ አለ ወደ ተባለበት ቦታ ለማፈን ባደረገው ውጊያም አይቀጡ ቅጣት ከመቀጣት አልፎም ሞትና ቁስለኛ መሆኑን መዘገባችን የሚታወቅ ሐቅ ነው። ሆኖም የአሳምነው ልጆች በትናንቱ አውደ ውጊያ የጥላትን አስክሬን አላስነሳ በማለት ከጥላት ጋር ግብግብ በመቅጠምም አስደማሚ ጀብድ ሰርተዋል። በመሆኑም ጥምር ጦሮ ለአማራ ሕዝብ የነጻነት ትግል ጉዞ ጉልህ ሚና እንደሚኖረው እሙን ነው። የአብይ አህመድ ጦት ቆራጮ ኃይልም የአሳምናዋን አብስቶዎች ፋናዎችን ለማፈን በሚል ተስፋ ይዞ በሶስት አቅጣጫ አድማብትና እንዲሁም የአንድ መቶ አንደኛ አየር ወለድ ኮማንዶ አባላትን ብዛት ያለው ሚኒሻን በነዋሪና በይሎ በኩል ከመራቤቴ የተነስቶም ደግሞ በአፈዘዝ ቆርጦ ቆላውን ከጀማ ተነስቶም በአንደኛው ግንባር ከለሚ ወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስም አረመኔው የ ጥላት ኃይል በጥምር ጦሩ አስደማሚ በሆነ መንገድ በአማራ አናብስቶች እንደ ቆሎ ረግፏል። የአማራ ሕዝብም ባህሉና እምነቱ ጅጉን ተወዳጆም ከመሆኑ በላይ የጥላትን አስክሬን በክብር ማህበረሰቡ በመሰብሰብም አሁን በዚህ ሰዓት እየተቀበሩ እንደሚገኙ ምነው ከስፍራው የተላከልን መረጃ የሚያሳየው። በመሆኑም የአገዛዞ ሰራዊት በትናንቱ አውደ ውጊያ አርባ የተደመሰሰ ሀያ አምስት ቁጥር ቁስለኛ፣ አራት ሚኒሻ የተደመሰሰ ሲሆን የቆሰለ ሚኒሻ ስምንት፣ በሰላም እጅ የሰጠ ሚኒሻ ሶስት፣ የቆሰለ ሻምበል አመራር አንድ፣ የተደመሰሰ ሻምበል አመራር አንድ። በመርኮ የተገኘው ወታደራዊ ቁሳቁስ ጥርጥር ክላሽ አራት፣ ወታደራዊ ቦርሳ ሀያ አምስት ሶስት የዝናብ ለብስና በርካት በርከት ያለው ተተኳሽ ጥይቶችም እንደተማረኩ ነው የተላከልን መረጃ የሚያሳየው። እንዲሁም በሸዋ ጠቅላይ ግዛት እዝ ስር የምትገኘው ራስ አበበ አረጋዊ ክፍለ ጦር አሊ ሻለቃ በኩልም አንድ ጥርጥር ክላሽ አንድ ድረት ሶስት ካዝና ዘጠና ጥይት አራት የእጅ ቦምብ አራት የተደመሰሰ የጥላት ኃይል አንድ መሰረታዊ ወታደር የአስር አለቃ ማዕረግ ያለው 130 የብሬን ጥይት አስር ወታደራዊ ጥርንፍ በማጥርንፍ በማድረግም የተማረከ ሲሆን ያገዛዙ ኃይልም የአማራ እናቶችና ሴቶች እህቶቻችንን እንደፈለገ የሚደፍርበት ጊዜ ያበቃል። በገባበት ገብተን ይህን አረመናዊ ሰራዊትም የእህታችንን ጡት የቆረጠውን አረመኔያዊ ወታደር ሳይውል ሳያድር በገባበት ገብተን እየደፋ ነው እንገኛለን ሲልም የመረጃ ምንጫችን ከስፍራው ባደረሰን መረጃ ገልጿል። መረጃውን ያደረሰንም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዚያ አጼ ዘርዓ ያዕቆብ አንደኛ ኩር ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። ስላደረሰን መረጃ እያመሰገን ነው። በቀጣዩ የመረጃ ክፍላችንም ከዚሁ ጋር ተያይዘው የሚወጡ መረጃዎችን እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ይህ በእንዲህ እንዳለ በሌላ ሰበር የድል ዜናም በምዕራብ ጎንደር መተማ ወረዳ ያልበለጸገው የብልጽግና የቡግንጅ ስርዓት አስጠባቂ ጥምር ሰራዊት ጸረ አማራ ጄኖሳይድ ቡድን በቀጠናው ተለዋዋጭ የሴራ ካርዱን በመምዘዝም በየሰዓቱ ሁሉን አቀፍ ጄኖሳይድ በአማራ ህዝብ ላይ የፈጸመ የክህደት ስርዓቱን ለማስቀጠል አሁንም አልሞት ባይ ተጋዳይ ሆኗል። በትናንትናው ዕለት በሽመል ጋራ የመሸገው ይህ ኃይል በመይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር ከፍተኛ ሽንፈትን አስተናግዷል። ከንጋቱ አስራ አንድ ሰአት እስከ ቀኑ 7 ሰዓት ተኩል በተደረገው አውደ ውጊያ የተገኘ ድል ሙት ሰላሳ አምስት ቁስለኛ ሰላሳ ዘጠኝ በላይ የፀረ ሽምቁ አመራር መሳፍንትና የፖሊስ ኮሚሽነሩ አፈር ከደሜ በልተዋል። ተያያዥ መረጃዎች ከስፍራው አሁንም እየተላኩልን ይገኛሉ። መረጃዎችን እያጣራና እያጠናቅርን እንገኛለን። ይህንን ወሳኝ መረጃ በስፋትና በዝርዝር በቀጣዩ የመረጃ ክፍላችን አጠናቅረን የምንመለስበት ጉዳይ ነው። ክብሯን አድማጮች፣ ለዚያ መረጃ ሰዓት ያስኩላችሁ። አሁናዊ አጫጭር የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላቸው እየተመኘው፣ አሁንም ለዚህ የዩቲብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የምንለቃቸው ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች በፍጥነቱ ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ኦል የምትለውን በመጫን የዩቲብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋብዛችኋለው። መልካም ቆይታ ይሁንላችሁ።